ቅጥነቷ ደግሞ እንደምታየት ቴዲዬ ቀጠን ያለችም አይደለችም፣ ሰፋ ያለችም አይደለችም፣ መጠነኛ ናት። አብዛኛው ከስተመሮቻችን ደግሞ እንደዚህ አይነት ይወዳሉ። ይሄ ሞካሽ የምንለው ጥልፍ አለ አይደለ? በእጅ ተወሱሶ የሚሰራው ይሄም፣ ሸማ ሲሰራው በእጁ ጠምልሎ ልሎ ነው የሚሰራው። ተወሱሶ የተሰራ ክር ነው። በመሃል በእነዚህ ጋር ደግሞ በፈርጥ መልኩ ክሮችም ከለሮችም በተለያዩ መልኩ ገብቶበታል። ታችኛውን ደረጃ እንደዚህ አድርገን ቆርጠን ማውጣት እንችላለን። እንደዚህ ሆኖ ሲሰራ ደግሞ የተለየ ሌላ ውበት ይሰጣል። ሌላ ልብስም ይመስላል። ነጠላ ሚባለው እንደዚህ ቆንጆ ቅልብጭ ብሎ ራሱ ጥለቷ ራሷን ደግማለች። አንዳንዴ እንደዚህ አይነት ልብሶች ወራጅም ሲጠለፉ በጣም ያምራሉ ውበት አላቸውና። ውድ ቤተሰቦች እንደምን አላችሁ? እንኳን ደህና መጣችሁ። ዛሬም አዳዲስ ነገሮች ይዘንላችሁ በዚሁ በሰብለ ጥበብ እንገኛለን። ለእናንተ ይመጥናሉ ያልናቸው ምርጥ ምርጥ አልባሳት ይዘንላችኋል። ሰብልዬ እንደምሰነበት። እግዚአብሔር ይመስገን። ቲድዬ ደህና ነሽ ወይ? እግዚአብሔር ይመስገን። ዛሬ ደግሞ ቆንጆ በሆኑ ቀጫጭን ልብሶች ቆንጆ ቆንጆ የሆኑ ያልታዩ ያልተለመዱ ለየት ለየት ያሉ ቀጫጭን ልብሶች ይዘን መጥተናል። እንግዲህ አብራችሁ ኑኑ። በመጀመሪያ በጣም የወደድኳትን ቆንጆ የሆነችውን ቀጭንም አይደለችም ሰፊ ጥለትም አይደለችም መካከለኛ የሆነች ቆንጆ የምታምር መደቧ ቢጫ የምንላት የከለር ኮምቢኔሽኑ እጅግ በጣም የሚያምር ለስለስ ያለ ጮክ ያለ ነገር የሌለው በጣም የምታምር ቆንጆ ግሬስ ያላት ልብስ ናት። እች ልብስ እንግዲህ አርቧ አራት አርብ ነው። መነኑ ምንም ጥያቄ የሌለው ምትት ያለው ሁለት አይን መነን ነው። እጅግ በጣም የምታምር ቆንጆ የሆነች ልብስ ናት። ይህን ልብስ እነሱ በወደዱት በመረጡት ዲዛይን መሰራት መሆን የምትችል ቆንጆ የሆነች ልብስ ናት። ጠለዋ እንደዚህ የጥለቱን ያው ሙሉ ለሙሉ በለው በተወሰነ መልኩ ነጠላ ነው። ከቀሚሱ ጋር ኦልሞስት ተመሳሳይ እኩል የሆነ እንትን ስፋት ያለው ቆንጆ የሆነ ነጠላ ነው። እጅግ በጣም ያምራል። የነጠላው ቁመት ማየት ለሚፈልጉ ከስተመሮቻችን የነጠላው ቁመት ረዘም ያለ ከ2 ሜትር ከ30 በላይ የሚሆን ቆንጆ የሆነ ቁመት ያለው ነጠላ ነው። ይህን ልብስ እንግዲህ እነሱ በወደዱት በመረጡት ዲዛይን ከወገብ በላይ በሌላቸው በፈለጉት አይነት ዲዛይን ቆንጆ አድርገን ሰርተን ዋጋ ዋጋው 16500። በመቀጠል እችኛዋ ልብስ እናገኛለን። እጅግ በጣም የምታምር ቆንጆ ደስ የሚል የከለር ስብጥር ያላት ልብስ ናት። እጅግ በጣም ታምራለች። የከለር ኮምቢኔሽኑ እጅግ በጣም ያመደቡ ሰባ አራት የምንለው ክር ነው። በወርቀዘብ ተሸርቦ ላዩ ዲዛይኑ የተሰራበት የዲዛይኑ አጣጣል የተጣለበት ክር ደግሞ ወርቀ ዘብ ሆኖ ተወስውሶ የተሰራ ክር ነው። በመሃል በእነዚህ ጋር ደግሞ በፈርጥ መልኩ ክሮችም ከለሮችም በተለያዩ መልኩ ገብቶበታል። በጣም የሚያምር ልብስ ነው። ይህ ልብስ ሌላ ከለር አለው። እኛ ከለሩን ቀይረን አሸምነ ነው ነው ጠባብም ሰፊም ያልሆነች ቆንጆ የሆነች ልብስ ናት። አር አምስት አርብ ነው ከለሯ። ማስቀየር ከፈለጉም በፒንክ በፒች ከለር ማድረግ እንችላለን። ነጠላው እንደዚህ ቆንጆ ሆኖ ሙሉ ለሙሉ ራሱን በለው የደገመው ስፋታቸው ኦልሞስት ተመሳሳይ ነው። እጅግ በጣም የምታምር ቆንጆ የሆነች ልብስ ናት። ቀጭን ልብሶች ብዙ ጊዜ ነጠላ ቁመት ምንም አይነት ችግር የለባቸውም። በጣም የሚያማምር ቆንጆ የሆነ ቁመት ነው ያላቸው። እጅግ በጣም ያምራል። ይሄ ልብስ እንግዲህ እነሱ በወደዱት በመረጡት ዲዛይን ከወገብ በላይ ዋጋው አልቆለት 15 ሺ ብር በመቀጠል እችኛዋን ልብስ እናገኛለን። መደቧ ፒች የምንላት ከለር በወርቀዘብ ተቀላቅሎ የተሰራ ልብስ ነው። ላዩ ደግሞ ዲዛይኑ አጣጣል የተጣለበት መንገድ ደግሞ በቀይ በምንለው ወርቀዘብና በበርገንዲ ነገር በእሱና በቢጫ ወርቀዘብ የተጣለ ልብስ ነው። እጅግ በጣም ያምራል። የምታምር ቆንጆ የሆነች ልብስ ናት። አርቧ አምስታ አርብ ነው። እጅግ በጣም ታምራለች። የከለር ኮምቢኔሽኗ ደግሞ ጸጥ ያለችና ግን ግሬስ ያላት በጣም ድምቅ ፍክት ማድረግ የምትችል ልብስ ናት። ነጠላው እንደዚህ ኦልሞስት አንድ አይነት ነው፣ ተቀራራቢ ናቸው። ያው አንዳንዴ ነጠላም እንደዚህ ሰፋ ሲል ከጥለቱ ጋር ደግሞ አንድ አይነት ተመሳሳይ ሲሆን በደንብ ውበት አለው። የሚያምር ኮምቢኔሽን ያለው ፒች የምንለው ከለር ቆንጆ የሆነ ልብስ ነው። ይሄ ልብስ እንግዲህ እነሱ በወደዱት በመረጡት ዲዛይን ከወገብ በላይ ቆንጆ አድርገን ሰርተን ዋጋው 15 ሺህ ብር፣ 15 ሺህ ብር። ቴዲዬ እጅግ በጣም የምታምር ልብስ ናት። በመቀጠል ደግሞ እችኛዋን ልብስ እናገኛለን። እጅግ በጣም የምታምር ያው የከለር ኮምቢኔሽን ናቸው። በጣም የሚያማምሩ ልብሶች ናቸው። ባይዘዌ ሁሉም እጅግ በጣም ደስ ይላሉ። የጮሆ ከለር የለውም። ይህም እንዳየኸው መደቡ 12 ቁጥር የምንለው በሻይን ተቀላቅሎ የተሰራ ልብስ ነው። የዲዛይን አጣጣላቸው ደግሞ እጅግ በጣም የምታምር ቆንጆ የሆነ የዲዛይን አጣጣል ያላት ልብስ ናት። እጅግ በጣም ታምራለች። አርቦ አምስት አርብ ነው አምስት አርብ ናት። ነጠላው እንደዚህ ቆንጆ በሆነ ሁኔታ እጅግ በጣም በምታምር ራሷ ጥለቷ ራሷን ደግማታለች። ስፋቱ ኦልሞስት ተመሳሳይ ነው። እጅግ በጣም የሚያምር ቆንጆ የሆነ ልብስ ነው። ይሄን ልብስ እንግዲህ አንገትና እጅ ማሰራት ለሚፈልጉ ከስተምሮቻችንም ይሆናል ወራጅም ለሚፈልጉ ከስተመሮቻችን ይሆናል። ለምን አንዳንዴ እንደዚህ አይነት ልብሶች ወራጅም ሲጠለፉ በጣም ያምራሉ፣ ውበት አላቸው እና እነሱ በወደዱት በመረጡት አይነት ዲዛይን ቆንጆ አድርገን እንሰራላቸዋለን። ዋጋው አልቆለት 13 ሺህ ብር ቴዲዬ። በመቀጠል እችኛዋ ልብስ እናገኛለን። እችኛዋ ልብስ እኔ በግሌ በጣም የወደድኳት ልብስ ናት። እጅግ በጣም የምታምር ልብስ ናት። መደቧ ቀይ የምንለው ሆኖ ብን በርገንዲ ቀይ በሻይን ተቀላቅሎ የተሰራ ልብስ ነው። ይህ ልብስ ግን የዲዛይን ዲዛይን አጣጣል ትዬ እንዲያድርገ በእጅ ንካው። እነዚህ ዲዛይኖቹ እነዚህ ዲዛይኖቹ የገቡበት መንገድ ቁጭ ቁጭ አሉት። ይሄ ሞካሽ የምንለው ጥልፍ አለ አይደለ፣ በእጅ ተወሱ ሰው የሚሰራው። ይሄም ሸማኔ ሲሰራው በእጁ ጠምልሎ ነው የሚሰራው። እንደዚህ በመወርወር አይደለም፣ ጠምልሎ ነው የሚሰራቸው። ና ትንሽ እጅ ያዝም ታደርጋለች። እጅግ በጣም እንደ መጥለፍ በለው። ና የሆነ ክብደትም አለው ልብሱ ላይ ና እጅግ በጣም ያምራል ሲንቀሳቀስ ልብሱ ተሰርቶለት በጫማ ሲነካ ሆነ ስትራመድ ግሬስ ነገር አለው ልብሱ። አርባ ደግሞ አምስት አርብ ነው፣ አምስት አርብ ናት። እጅግ በጣም የምታምር ቆንጆ ናት። እጅግ በጣም የሚያምር ትልቅ ቁመት ያለው ነጠላ ነው ይህ ልብስ። እንግዲህ እነሱ በወደዱት በመረጡት አይነት ዲዛይን በወራጅም መሰራት ከፈለጉ በወራጅም ማሰራት እንችላለን ቆንጆ አድርገን ሰርተን። ዋጋው አስራ ስድስት ሺህ አምስት መቶ ቴድ እንግዲህ ቆንጆ የምታምር ቀይ ከለር ለሚወዱ ከስተመሮቻችን የሚሆን ልብስ ነው። በጣም የሚያምር ልብስ ነው። ቀይና ወርቀ ዘብ የተቀላቀለ ነው። ውስጡ ላይ ሻይን አለው። ምናልባት ጎልቶ መውጣት የሚችል ከሆነ ቤጅ ነው። መሀል ላይ የገባበት ዲዛይኑ የተሰራው በቤጅ ክልር ነው። እጅግ በጣም ያምራል። ደረጃው የደረጃው ስፋት የጥለቱ ስፋት እጅግ በጣም የሚያምር ልብስ ነው። ይህን ደረጃውን አንፈልግም ለሚሉ ከስተምሮቻችን ደግሞ ታችኛውን ደረጃ እንደዚህ አድርገን ቆርጠን ማውጣት እንችላለን። እንደዚሁ ነው ሲሰራ ደግሞ በተለየ ሌላ ውበት ይሰጣል። ሌላ ልብስም ይመስላል። ነጠላው ማየት ለምፈልጉ ከስተመሮቻችን ነጠላው ይሄን ይመስላል። ሰፋ ያለ ነጠላ ያለው ልብስ ነው። እጅግ በጣም ያምራል። እንዳልኳችሁ መነኑ ሁለት አይን መነን ነው። ምንም ጥያቄ የለውም። እናንተ በወደዳችሁት በመረጣችሁት ከወገብ በላይ ዲዛይን ቆንጆ ውብ አድርገን ሰርተን ዋጋው አስራ ሶስት ሺህ ብር። በመቀጠል ደግሞ እችኛዋን ልብስ እናገኛለን። እጅግ በጣም የምታምር ቆንጆ መደቧ ቀይ አይደለችም፣ ቴዴ ፒንክ ናት። ፒንክ ሆና የሚያምር ደስ የሚል በቃ ለስለስ ያለ ፒንክ ቆንጆ የሆነ የከለር ኮምቢኔሽን ያለው ልብስ ነው። ስታየው እንዲሁ ስታየው አሁን ብዙ ቀላል የሚባል ልብስ አይነት ይመስላል፣ ግን ቀላል አይነት ልብስ አይደለም። ይሄ አሰራሩ ይሄ ሰሊም በሚባለው አሰራር የተሰራ ልብስ ነው። እጅግ በጣም ታምራለች። ጥለቷም ደግሞ ቀጭንም አይደለችም፣ ትንሽ መጠነኛ በቃ ከቀጠን ካሉ ትንሽዬ ሰፋ ያለች ቆንጆ የሆነች ልብስ ናት። እጅግ በጣም ታምራለች። ይህ ልብስ እንግዲህ አንገትና ጅም ማሰራት ለሚፈልጉ ከስተመሮቻችን ይሆናል። ወራጅም ማስጠለፍ ለሚፈልጉ ከስተመሮቻችንም ይሆናል። እጅግ በጣም የምታምር ቆንጆ የከለር ኮምቢኔሽን ያላት ልብስ ናት። ነጠላዋ ማየት ለሚፈልጉ ከስተመሮቻችን ደግሞ ነጠላዋ እንደዚህ ቅልብጭ ብላ በተወሰነ መጠን አነስ ብላ በጣም ነው የምታምረው። ከለሯ ራሱ በጣም ያምራል። በተለይ ደግሞ ሞር ሲሰፋና ሲጠለፍ ነው የልብሱ ውበት ያው የሚታወቀው በወደዱት በመረጡት አይነት ዲዛይን ከወገብ በላይ ቆንጆ አድርገን ሰርተን ዋጋዋ 14 ሽብር ቴዲ። በመቀጠል ደግሞ ችኛዋን ልብስ እናገኛለን። እጅግ በጣም የምታምር ቆንጆ የከለር ኮምቢኔሽን ያላት ልብስ ነው መደቧ ቪጅ የምንለው ክር ነው መደቧ የተሰራበት። ዲዛይን በርገንድ የምንለው ቀይና ቢጫ ወርቀ ዘ ግን የከለር ኮምቢኔሽናቸው ሁለቱም ተቀላቅሎም ቢሆን የተለየ ውበት የሰጠው ልብስ ነው። ቅድም ላይ አዎ አዎ፣ ቅድም ላይ መደቧ በአንድ ሆኖ ከለሯ ደግሞ ትንሽ ለየት ትላለች። እችኛዋ ደግሞ ከለሯን ቀየርም አድርገን ደረጃዋን ደግሞ አንድ ከፍ አድርገን በሁለት ደረጃ አድርገን ለየት አድርገን አሸምነ ነው ነው እጅግ በጣም የሚያምር ቆንጆ የሆነ ልብስ ነው። በተለይ ሞር ደግሞ ይሄ አንገትና እጅም ወራጅም ተጠልፎ ሲሰራ እጅግ በጣም የተለየ ውበት ያለው ልብስ ነው። ነጠላው እንደዚህ በቆንጆ ሁኔታ ቆንጆ ሁኖ እራሱ ሁለቱ መደብ ባለበት ሁኖ፣ ግን ከቀሚሱ ትንሽ መለስ ብሎ ቅልብጭ ብሎ በዲዛይን መልኩ ቆንጆ ሆኖ ወጦለታል። እጅግ በጣም የሚያምር ልብስ ነው። ይሄ ልብስ እንግዲህ እነሱ በወደዱት በመረጡት ዲዛይን ዋጋው 16 ሺ ብር። በመቀጠል ደግሞ ችኛዋ ልብስ እናገኛለን። መደቧ ያው መቶ ቁጥር የምንለው ጎመኔ የምንላት ክርናት። ብዙ ጊዜ እነዚህ ልብሶች አይሰለችም። ብዙ ከስተመሮቻችንም ይወዷቸዋል ምርጫቸው ናቸው እና እኛም ብዙ ጊዜ እንደዚህ አይነት ልብሶች ሲሆን አይቆዩም ብዙ ጊዜ ቶሎ ነው የሚወጡትና እንደተወደደ የዘለቀ ዘመኑን ያልሻረ ቆንጆ የሆነ ልብስ ነው እና እጅግ በጣም ያምራል። የሚያምር ከለር ኮምቢኔሽን ያለው ልብስ ነው ጎመኔ ከለርም ሆኖ ግን ድምቅ ክት ማድረግ የሚችል አቅም ያለው ልብስ ናት። ጥለቷ ደግሞ ሰፋም ያላለች ጠባብም ያልሆነች ቆንጆ የሆነች ልብስ ናት። እጅግ በጣም ታምራለች። ነጠላው እንደዚህ በቆንጆ ሁኔታ ራሱ ዲዛይኑ ቅልብጭ ብሎ ቆንጆ ሆኖ ወጥቶለታል። እጅግ በጣም የሚያምር ቆንጆ የሆነ ልብስ ነው። ነጠላውን ቁመት ማየት ለሚፈልጉ ከስተምሮቻችን ደግሞ የነጠላው ቁመት እንደዚህ ቆንጆ በሆነ ሁኔታ ቆንጆ የሆነ ቁመት ያለው ነጠላ ነው። እጅግ በጣም ያምራል ቆንጆ አድርገን ሰርተን፣ ዋጋው 16 ብር 16 ሺህ ብር። እጅግ በጣም የምታምር ልብስ ናት። እሺ በመቀጠል ደግሞ ችኛዋን ልብስ እናገኛለን። እጅግ በጣም የምታምር ቆንጆ የከለር ኮምቢኔሽን ያላት ልብስ ነው። መደቧ ሰማያዊ የምንለው በወርቀ ዘብ ተቀላቅሎ ያለ ልብስ ነው። ሽርብርብ ያለ ነገር ስላለው የተወሰወሰ ነገር ስላለው ሻይኑ የሆነ የማብለቅለቅ አይነት ባህሪ አለው ልብሱ እንዲሁ ሲታይ ያስታውቃል ልብሱ። ቅጥነቷ ደግሞ እንደምታያት ዲዬ ቀጠን ያለችም አይደለችም፣ ሰፋ ያለችም አይደለችም፣ መጠነኛ ናት። አብዛኛው ከስተመሮቻችን ደግሞ እንደዚህ አይነት ይወዳሉ። ከቀጭንም ከመካከለኛም ዝቅ ያሉ መካከለኛ የሆነ ልብስ እጅግ በጣም ይወዳሉ እና እኛም እነሱን ታሳቢ በማድረግ ያመጣናቸው ልብሶች ናቸው። አብዛኞቹ እንደዛ ናቸው። ነጠለው እንደዚህ በቆንጆ ሁኔታ ራሱን ደገመ ራሱን ነው። ኦልሞስት አንድ አይነት ነው፣ ተመሳሳይ ነው። እጅግ በጣም የሚያምር ቆንጆ የሆነ ልብስ ነው። ይህን ልብስ እንግዲህ ገበላይ እነሱ በመረጡት ቆንጆ አድርገን እንሰራላቸዋለን። ቆንጆ አድርገን ሰርተን ዋጋው 13 ሺህ ብር። አሁን ይህም እጅግ በጣም የሚያምር ደስ የሚል ግሬስ ያለው ልብስ ነው። ይህ ክሮቹ በአጠቃላይ የገቡበት ስብጥር እጅግ በጣም ያምራል። አሁን እንዳልኩ ምንድነው፣ ይህኛውን ከለር በዚህኛው ከዲዛይኑ በላይ የተጣለውን ክር ይሄ ነው ብለን መግለጽ አንችልም። ለምን የተወሰወሰ ነው፣ ሁሉም አይነት ከለሮች አሉበት። በወርቀ ዘበን በሳባም ተቀላቅለው ሸማኔው ሸርቦ የሰራው ልብስ ነው እና የሚያምር ልብስ ነው። እንደምታዩት ቆንጆ ልብስ ናት። ዲዛይኗ አርቧ አምስት አርብ ነው። እችኛዋ አምስት አርብ ናት። ቆንጆ ሆኖ በጥራት ነው የሚሰራላችሁ። ነጠላውን ዲዛይን ማየት ለሚፈልጉ ከስተመሮቻችን ደግሞ ነጠላው ይህን ይመስላል። ያው ዲዛይኗ ራሷ ቅልብጭ ብላ የገባችላት ዲዛይን ነጠላ ናት። እጅግ በጣም ታምራለች። ቆንጆ ነጠላ ናት። እንዳልኩ ብዙ ጊዜ አምስት አርብ ሲሆን፣ በተለይ እናቶች እጅግ በጣም ይወዱታል። ለምን እንዳልኩ ሰፋም ስለሚል ዘንከትም ስለሚል አልተለመደም። ይሄ ልብስ እንግዲህ እናንተ በፈለጋችሁት በመረጣችሁት በወደዳችሁት ከወገብ በላይ ዲዛይን ቆንጆ አድርገን ሰርተን፣ ዋጋው 18 ሺ ብር። የነጠላው ቁመት እንግዲህ ከስተመሮቻችን ይህን ይመስላል። በጣም ትልቅ ነጠላ ያለው ልብስ ነው። ትልቅ ነጠላ ልብስ ነው። ይህ እንግዲህ ተሰፍቶ ተቋጭቶ ለቤተክርስቲያን በደንብ ትለብሱታላችሁ። በመቀጠል ትኛዋ ልብስ እናገኛለን። በጣም የምታምር ቆንጆ የሆነች የደረጃ ልብስ ናት። እጅግ በጣም ታምራለች። የከለር ኮምቢኔሽኗ ደግሞ ቆንጆ የሆነ አሁን ልብሱ ሲታይ ብዙ አይነት ከለር ያለው ይመስላል፣ ግን ያለው ሁለት አይነትና ሻይን ነው መደቡ ሻይን ነው ቢጫ ሻይን አለው እጅግ በጣም ያምራል። እንዲሁ ሲታይ የሚያብረቀርቅ ነገር አለው እና ብዙ ጊዜ ሻይን ደግሞ ተሸርቦ ሲሰራ ውበት አላቸው ብዙ ጊዜ ልብሱ ላይ ድምቀት ይሰጣሉ እና እጅግ በጣም የሚረብሽ አይነት ብልጭልጭም አይደለም ያለው ና ቆንጆ የሆነ የከለር ኮምቢኔሽን ያለው ልብስ ነው። ይሄ ልብስ እንግዲህ ደረጃውን ለማይፈልጉ ከስተመሮቻችን ደግሞ ደረጃው እንደዚህ ቁርጥ አድርገን አጥፈን ደግሞ እንደዚህ እንደዚህ ደግሞ ሲሰራ የተለየ ውበት አለው ሌላ ልብስ ነው የሚመስለውና ያው አንዳንዴ ግን ታችኛውን ደረጃ የሚፈልጉ ከስተመሮቻችን ስላለ ግን ያው ህኛው ተቆርጦም ሌላ ልብስ ስለሚሆን ሁለቱንም አማካኝ በማድረግ ነው እነዚህ ልብሶች የምናቀርባቸውና እጅግ በጣም የሚያምር ቆንጆ የሆነ ልብስ ነው። ይህ ልብስ እንግዲህ እነሱ በወደዱት በመረጡት አይነት ዲዛይን ከወገብ በላይ ቆንጆ አድርገን ሰርተን ዋጋው 16 ብር። በመቀጠል ደግሞ ችኛዋን ልብስ እናገኛለን። ስታመር ተወዳጅ የሆነች ልብስ ናት። አሁንም ድረስ በደንብ በፍቅር ፍቅር ምንሰራት ልብስ ናት። ብዙ ከስተመሮቻችንም በጣም ይወዷታል። እጅግ በጣም የሚያምር የከለር ኮምቢኔሽን ያለው ልብስ ነው። ይህ ልብስ እንግዲህ ከለሩ ደግሞ ያው ብዙ አይነት ከለር አለው። ዶቃም አለው፣ ቢጫም አለው፣ ነጭም አለው እና ይሄ የተቆራረጠበት መንገድም ጥቁርም ስለሆነ ጥቁር ደግሞ ብዙ ጊዜ ልብስ ላይ ድምቅ ፍክት ያደርጋል ና እጅግ በጣም የምታምር የከለር ኮምቢኔሽን ያላት ልብስ ናት። አርቧ አራት አርብ ነው ቴዲ አራት አርብ ናት። እጅግ በጣም የሚያምር ግን የሸማኔው አርብቃ ግን ቆንጆ የሆነ አርብቃ ያለው ልብስ ነው። ይሄ ልብስ እንግዲህ በወራ ጅም አንገትና ጅም በሚፈልጉት አይነት ዲዛይን ነጠላዋ ደግሞ እንደዚህ ራሷን ቅልብጭ አድርጋ በቆንጆ ሁኔታ ቆንጆ ሆኖ ወጥቶለታል። ተለቅ ያለ የነጠላ ቁመት ያለው ልብስ ነው ይሄ ልብስ እንግዲህ እነሱ በወደዱት በመረጡት ዲዛይን ቆንጆ አድርገን ሰርተን ዋጋዋ 16 ሺ ብር። በመቀጠል ደግሞ ችኛዋን ልብስ እናገኛለን። እጅግ በጣም የምታምር እንዳልኩ ቅድምም በሌላ ከለር ራሱ ከለር ሁኖ ግን ዲዛይኑ ለየት ባለ በቆንጆ ልብስ አሳይተናቸዋል። አሁን ደግሞ እንደዚህ ዲዛይኑ መደቡ ያው መቶ ቁጥር የምንለው ጎመን የምንለው ልብስ ሆኖ ቆንጆ በሆነ ዲዛይን አጣጣል ቆንጆ አድርገን ለየት አድርገን ደግሞ በዚህኛው መጠን አምጠንላቸዋል። እጅግ በጣም ያምራል ነጠላው። ማየት ለሚፈልጉ ከስተመሮቻችን ደግሞ ቆንጆ ቅልብጭ ብላ ቆንጆ በቆንጆ ሁኔታ ወጣላታለች። እጅግ በጣም የሚያምር ቆንጆ የሆነ ልብስ ነው። ከለር ኮምቢኔሽኑ በጣም ደስ ይላል። እሺ ይህ ልብስ እንግዲህ ከወገብ በላይ እነሱ በፈለጉት በመረጡት ዲዛይን ቆንጆ አድርገን ሰርተን ዋጋው 15 ሺ ብር ተይዲ። እሺ በመቀጠል ደግሞ እችኛዋን ልብስ እናገኛለን። እጅግ በጣም ተወዳጅ የሆነች ልብስ ናት። የከለር ኮምቢኔሽኗም እጅግ በጣም የሚያምር መደቧ፣ ያው ቢጅ የምንለው መደብ ነው እና ብዙ ጊዜ መደባቸው ፈዘዝ ያለ ከለር፣ ጸጥ ያለ ከለር ሲሆን ላይ ላይ ያሉትን ከለሮች፣ እነዚህ ከለሮች ቢገቡበትም መደቡ ያዝ ያደርገዋል፣ ያዝ ያደርገዋል እና የሆነ ዲዛይኗን በጣም ሸማኔ ባይዘዌ በጣም ያዝ የምታደርግ ልብስ ናት። እጅግ በጣም የምታምር ልብስ ናት። ይህን ልብስ እንግዲህ እነሱ በወደዱት በመረጡት አይነት ዲዛይን ከወገብ በላይ ቆንጆ አድርገን እንሰራላቸዋለን። ነጠላውን ማየት ለሚፈልጉ ከስተመሮቻችን ደግሞ ነጠላው እንደዚህ ቆንጆ ቅልብጭ ብሎ ራሱ ጥለቷ ራሷን ደግማለች። ያው ቀጠን ያሉ ልብሶች ብዙ ጊዜ ጥለታቸው ኦልሞስት ነጠላ ላይም ሲወጡ ተመሳሳይ ነው። ያው እንግዲህ የመነን ጥራት በተደጋጋሚ ላንናገር እንችላለን። ያው ምንም ጥያቄ የሌለው ምትት ያለ ሁለታይነ መነን ነው። እጅግ በጣም ያምራል። ዋጋዋ 13 ሺህ ብር 13 ሺህ ብር። በመቀጠል ደግሞ እቺኛው ልብስ እናገኛለን። እቺኛው አልብስ ቴዲ ከካስታውስካት በባለፈው ቪዲዮችን ሰፋ ባለ በአምስታት በቆንጆ አሳይተነዋል። እጅግ በጣም ተወዳጅ የሆነ የቤቱ ስፔሻል ልብስ ነው እና እጅግ በጣም የሚያምር ልብስ ነው። በጣም ተወዳጅ የሆነ ልብስ ነው። ብዙ ከስተመሮቻችን ወደውት ኦርደር አድርገውናል። ይህ ልብስ እንግዲህ ለእናቷ ብዙ አዘውኝ ለልጆቿ ደግሞ ቀጠን ባለፈልገው እኛ ቀጠን አርገን አሸምነ ነው ነው እና ቀጠን አርገን ካሸመን ነው በኋላ ደግሞ ስናየው እውነትም ለየት ያለው ውበት አለውና እና እጅግ በጣም ያምራል። እንደዚህ ቀለል ሲል እንደዚህ ቀለል ሲል ደግሞ ለየት ያለው ውበትም አለው እና ይሄ ልብስ እንግዲህ እንደ አጋጣሚ ኦርደርም ስላለው ልብሱ የተሰፋ የተቋጨ ነጠላ ነው። አዎ እጅግ በጣም የሚያምር ቆንጆ የሆነ ልብስ ነው። አርቡን አራት አርባ አድርገን ነው ያሸመነው፣ ዋጋው 15ሺ ብር። በመቀጠል ደግሞ ችኛዋን ልብስ እናገኛለን። መደቧ ፒንክ የምንላት ቆንጆ ለስለስ ያለች ፒች ከለር የምታምር ቆንጆ የሆነች ልብስ ናት። የሚያምር የከለር ኮምቢኔሽን አለው። ዲዛይኑ የተጣለበት የዲዛይን አጣጣል የተጣለበት መንገድ ደግሞ ብራውን በምንለው ክር ይሄ ቸኮሌት የምንለው ክር በሱ ነው የተሰራ የተሰራና የከለር ኮምቢኔሽኑ እጅግ በጣም ታምራለች። አርባ አምስት አርብ ነው አምስት አርብናት እች ልብስ ተይዲዬ መነን ጥራት። እንግዲህ ያው ከስተመሮቻችን በተደጋጋሚ ላንነግራችሁ እንችላለን። በመሀል ግን አንዳንዴ ያው እንደዚህ ጣል እናደርግላቸዋለን እና ቆንጆ ምትት ያለ ሁለት አይን መነን ነው። የመነን ጥራት ሀሳብ እንዳይገባችሁ፣ እጅግ በጣም የሚያምር ቆንጆ ቁመት ያለው ነጠላ ነው። እች ልብስ እነሱ በወደዱት በመረጡት ዲዛይን ቆንጆ አድርገን ሰርተን፣ ዋጋው አስራ ሶስት ሺ ብር ብቻ። ለዛሬ እንግዲህ እንደዚህ ለየት ለየት ባሉ ቆንጆ ቆንጆ በሆኑ ልብሶች ተዘጋጅተን አሳይተናቸዋል። እንግዲህ ሳምንት ደግሞ በሌላ ለየት ባለ ልብሶች እንመጣለን። እንደምትወዷቸው ተስፋ እናደርጋለን። እጅግ አድርገን እናመሰግናለን። በስተ መጨረሻ ቪዲዮ ከተመቻችሁ ሰብስክራይብ አድርጉና ቤተሰብ እንሆናለን። መልካም ሳምንት ይሆንላችሁ። ቸር ያገናኘን